አንድ አገር ለኢትዮጵያ አንድ ሊትር ውሃ ፍሬሽ ውሃ የሚሰጥ አገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን ሰጣቸዋለን። ግን የእናንተን እንካፈል የእኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን ከእኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም። ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው ያጣላል። በቀይ ባህር ጉዳይ ማንወያይ ከሆነ በስንዴ ማንወያይ፣ በግሪን ሌጋሲ ማንወያይ፣ በገቢ መሰብሰብ ማንወያይ ምን ትርጉም አለው? ምክንያቱም ገቢ ሰብስበን ሰብስበን ግሪን ሌጋሲ ተክለን ተክለን ፍላጎታችን ሰላም፣ አንድነት፣ ብልጽግና ነው። በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም። እንወያይበት። ስንወያይ አይ አንደኛ ጊዜው አይደለም፣ ሁለተኛ ብዙ ጥቅሙም ብዙ አይደለም ካልን እንተወዋለን። መነጋገር ግን ለምን እንፈራለን ነው። መወያየት ለምን እንፈራለን? ምክንያቱም በአባይ ጉዳይ ማንም ፈርቶ አያውቅም። ማንም እዚህ ጋር ተከዜ ኤርትራን፣ እዚህ ጋር ጣና ሱዳንና ግብጽን፣ እዚህ ጋር ባሮ ይኸው ባሮን ተመልከቱ፣ ጋምቤላ ጋ ነው ተነሳ፣ ወዲያው ሄደ ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል ግን ተፈጠረ ሄደ ሳውት ሱዳን እዚህ ጋ ኦሞ አለ ኦሞ በዚህ ጋ መጥቶ ኬንያ ይገባል እዚህ ጋ ገናሌ ዳዋ ከዚህ ይመጣል ሶማሊያ ይሄዳል ዋቢ ሸበሌ ከዚህ ይመጣል ሶማሊያ ይሄዳል ማን ነው ከኢትዮጵያ ውሃ የማይወስድ ከጎረቤቶቿ ማይወስድ ማን ነው ጅቡቲ ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት። ሱዳን ተከዜና ናይል አላት። ሳውት ሱዳን ባሮ አላት። ኬንያ ኦሞ አላት። ሶማሊያ ዋቢሸበሌ አላት፣ ገናሌ ዳዋ አላት። እኛ ያልሰጠነው ጎረቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ። ተቀባይ ብቻ ብንሆን ችግር የለውም። አንድ አገር ለኢትዮጵያ አንድ ሊትር ውሃ ፍሬሽ ውሃ የሚሰጥ አገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን ሰጣቸዋለን። ግን የእናንተን እንካፈል የእኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን ከእኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የእኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም፣ ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው፣ ያጣላል። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ። እዚህ ሁሉ ውስጥ ሊተነተ የሚችል ዊዝደም አለበት። ቀይ ባህር ለእኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር። ቅድም ነግሬያቸዋለሁ፣ ሱናሚው ሲመጣ ወፎቹ ገብቷቸዋል። ከላይ ተፈጥሮ ማየት ኢምፖርታንት ስለሆነ፣ ሁለተኛ አክሱም አይት ኪንግደም። ይሄ እስካሁን ማውራችሁ ከታሪክ አንጻር ነው። አባቶቻችን ምን አሉ? እንደገና ሂስቶሪካሊ ምን ምን ፋክት አለው ሚለውን ለማሳየት አክሱማይት ኪንግደም የሚባለው የምታዩት ማፕ ነው። ወደዚህም ይዞራል አይታችሁ ከሆነ በዚህ ሳይድ ሙሉ እና በዚህ ሳይድ ሙሉ ቀይ ባህርን ኦልሞስት አብዛኛውን ፓርት የሚቆጣጠረው አክሱማይት ኪንግደም ነበር። በመደመር ትውልድ ላይ ለቀይ ባህር ስንቀርብ እና ስንርቅ የሚለው ቤዝ ዶን ዴስ ነው። ዝም ብሎ አይደለም ቤዝዶን ታሪክ ነው። የቀረብን ጊዜ የአክሱም ኪንግደም ተብለን ከዓለም ካሉ ጥቂት ኪንግደሞች አንዱ ነበርን። አስር ከነበሩ ኃያላን አንዱ ነበርን። ሀያ ከነበሩ አንዱ ነበርን። ስንርቅሳ እና ይሄ ምንም ሎጂካል ነው፣ ምንም ችግር የለበትም ማለት ነው። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። መቶ ሀያ ሚሊዮን ስለሆን ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው? ያላችሁ እንደሆነ እንደዛ ማረግ የለብንም። ማድረግ የለብንም። በግድያ በጦርነት መሆን የለበትም። በግድያና በጦርነት ደሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደል። እውነት ነው፣ ይነጋገርበታለን እንዴት እንደሚፈጸም አብረን እናያለን። ችግር የለውም። ቀረብ ሲል ደግሞ በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም ነበረ። የኢትዮጵያ ታሪክ አይደለም ልትለኝ አትችልም ነበረ። እንዴት መጣ፣ እንዴት ሄደን እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ ባዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው። ዝም ብሎ አሁን የሰው ጭንቅላት የፈጠረው ሳይሆን ሂስቶሪካሊ የሚያግባባን ፋክቶች አሉ። ሳለ ወርቅ ዘውዴ ክቡር ፕሬዝዳንት ሙላት ተሾመ፣ ክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የአፍሪካ ኩራት የኢትዮጵያ መከታ የሆነው የአገር መከላከያ ሰራዊት ጦር አዛዦች፣ የተከበራችሁ እንግዶች፣ ዛሬ በከፍተኛ ክብር የጀኔራል መኮንነት ማድረግ የምናለብሳቸውን ወታደራዊ አዛዦች ስነስርዓት ለማክበር የተገኛችሁ እንግዶች በሙሉ እንኳን በደህና መጣችሁ ማለት እፈልጋለሁ። በሀገሩ የሚኮራ ሀገሩንም የሚያኮራ ለዘመናት ጀግንነቱን እየደጋገመ ያስመሰከረ የሀገሩን ሉዓላዊነት ለማስከበር ፈጽሞ ግንባሩን የማያጥፍ ድል ማድረግ ዜማው ማሸነፍ ቋንቋው የሆነ የአፍሪካ ኩራት የኢትዮጵያ መከታ የራሱን የማይሰጥ የሰው የማይነካ ሰላምን ከፍ ለማድረግ ራሱ ዝቅ የሚል ህዝቡን በነፃነት ለማኖር የደም ዋጋ የሚከፍል ማን ነው ተብሎ ቢጠየቅ ዓለም ሁሉ ተስማምቶ የኢትዮጵያ ወታደር ነው ማለቱ አይቀርም። የኢትዮጵያን የዘመናት የነጻነት ታሪክ ስናስብ ይህንን ለመጠበቅና ለማስከበር የተሰዉትን የኢትዮጵያን ልጆች በጽኑ እናስባቸዋለን። ኢትዮጵያ ቅኝ ያልተገዛች ሀገር ናት ስንል የቅኝ ግዛትን ቀንበር የሰበሩትን ኢትዮጵያውያን ማሰብ ይኖርብናል። እንደ እሳት ወላፈን በሚጋረፉ የኢትዮጵያውያን አጥንቶች የታጠሩትን ድንበሮቿን ስናስብ አጥር ቅጥር ሆነው የወደቁትን ኢትዮጵያውያን ማሰብ አለብን። ኢትዮጵያውያን ሁሉ በተፈጥሮ ወታደሮች ናቸው። የኢትዮጵያ ወታደሮች ደግሞ የተፈጥሮ ወታደርነትን ከዘመናዊ ሥልጠናና ከዲስፕሊን ጋር ያዋሃዱ ምርጦች ኢትዮጵያውያን ናቸው። ይህ ነው የዘመናት የኢትዮጵያ መከላከያ ሰራዊት የማሸነፍ ጥበብ። ዛሬ የኢትዮጵያ መከላከያ ሰራዊት በውስጥ የሀገራችንን ሰላምና ደህንነት፣ በውጭ የሀገራችንን ድንበርና ሉዓላዊነት በንቃት እያስጠበቀ ይገኛል። በጦርነት ጊዜ ጋሻ፣ በሰላም ጊዜ ትከሻ ሆኖ ሀገሩን የሚደግፍ የሚጠብቅ የሚያኮራ የመከላከያ ሰራዊት ስላለን በእናንተ የምንኮራ መሆኑን ልገልጽላችሁ እፈልጋለሁ። ከድሆች ጓዳ እስከ ገበሬው አጨዳ ድረስ ተሰማርቶ ሰላም የሚያስከብር ብቻ ሳይሆን ልማት የሚያሳልጥ የመከላከያ ኃይላችን የሀገር ፍቅሩ ረቂቅ፣ ዲሲፕሊኑ ጥብቅ ተልዕኮው ትልቅ ሪው ሩቅ ነው። የዚህ ጀግና ሰራዊት አካል ሆነው ሺዎች ግዳጃቸውን በላቀ ክብር ፈጽመው አልፈዋል። እሳት እሳትን እየተካ ኮኮብ ኮኮብን እየወለደ የኢትዮጵያን ማህፀን ጀግና ማፍራቱን ቀጥሏል። ወደፊትም ይቀጥላል። ምትክ ለሌላት አገራቸው ግንባር ቀደሙን ተልኮ ለመውሰድ ከታች እስከ ላይ ለድል የሚሰለፉ መሪዎችን ሰራዊቱ ሲያፈራ ኖሯል። የዛሬም ተሿሚዎች ከነዚህ ጀግና መሪዎች መካከል በርካቶቹ ተደርገው ሊወሰዱ ይችላሉ። ወደፊትም በዚሁ መልኩ ጀግና የማፍራት ስራው በመከላከያ የሚቀጥል የሪፎርም አካል ይሆናል። ዛሬ የተሰጠው ከፍተኛ የማዕረግ ሹመትም የዚህ ታሪክ አካል በመሆን ከዚህ ቀደሙ ትንሽ በቁጥር ላቅ ያሉ ሴት ጄኔራሎችን ጨምሮ ሹመት የተከናወነ ሲሆን ይህም ለመከላከያና ለኢትዮጵያችን የጾታ እኩልነት የሪፎርም አጀንዳ ማሳያ መልእክት ሆኖ የሚያገለግል ይሆናል። የመከላከያ ሰራዊታችን በሁሉም መስክ ብቁ ንቁና ዝግጁ እንዲሆን የጀመርናቸው የሪፎርም ሥራዎች ፍሬ ማፍራት ጀምረዋል። ስልጠናውንና ትጥቁን ከጊዜው ጋር ለማዘመን አኗኗሩንና አደረጃጀቱን ክብሩንና ተልኮውን የሚመጥን ለማድረግ የሪፎርም ስራዎች ሲሰሩ ሰንብተዋል። ሰራዊቱ በአኗኗርም ሆነ በአመራር በመልክም ሆነ በመልክዓ ምድርም ሆነ በአቀማመጥ በመርህም ሆነ በስርዓት አሁን ያለችውን ህብረ ብሔራዊት ኢትዮጵያ እስኪመስል ድረስ ገና የሪፎርም ስራችን የሚቀጥል ቢሆንም ዛሬ ሁሉም ኢትዮጵያዊ በእኩል የኛ ወታደር ማለት በሚያስችል መልኩ ተዋጽኦን የጠበቀ ሹመት ለማድረግ ጥረት ተደርጓል። ሰራዊቱ ለበርካታ ዓመታት ሲጠይቃቸው የነበሩ በርካታ የሪፎርም ጥያቄዎች አዋጅ ማሻሻልን ጨምሮ የማረግ የዩኒፎርም የምግብ አበል እንዲሁም ደሞዝ፣ በርካታ ማሻሻዮች ተደርገዋል። በጥቅሉ የሀገር መከላከያ ሰራዊት በዚህ ሪፎርም ከመንግስት የሚጠብቃቸው ሁሉም ጥያቄዎች ሙሉ በሙሉ የተመለሱ ሲሆን፣ መንግስት ከሀገር መከላከያ ሰራዊት የሚጠብቀው ሰላምንና ደህንነትን የማረጋገጥ ሥራ የእናንተ ቀጣይ ኃላፊነት ይሆናል። ሰራዊታችን ሰራዊታችን በመልኩ ህብረ ብሔራዊ በዲስፕሊኑ ወታደራዊ በወገንተኝነቱ ህዝባዊ ነው። የፖለቲካ ፓርቲ አባልነትም ሆነ የፖለቲካ ፓርቲ ታዛዥነት የለውም። ዘብ የሚቆመው ለሕገ መንግሥቱ ብቻ ነው። የአንዱን ብሔር ወይም የአንዱን ፓርቲ አልያም የአንዱን እምነት ወይም የአንዱን አመለካከት ደግፎ አይቆምም። ሰራዊታችን የሚቆመው ለሕገ መንግሥቱ መርሆች መከበርና ለኢትዮጵያ ሰላም ነጻነትና ሉዓላዊነት ብቻ ነው። ለሕጉና ለሥርዓቱ እየታዘዘ ሁሉንም በእኩልነት በገለልተኝነት ነፃ ሆኖ በሞያ ብቃት ያገለግላል። የብሔር ብዝሃነት ብቻ ሳይሆን የሐሳብ ብዝሃነት ባለበት አገር የሚኖር ሰራዊት መሆኑን የሚያቅ የሚተገብር ጠንካራ ዲሲፕሊን ያለው የሀገር መከላከያ ሰራዊት በመገንባት ላይ እንገኛለን። ዛሬ ከፍተኛውም ማዕረግ የተቀዳጁ የሰራዊታችን አመራሮችም ሆኑ እስከ ታች ድረስ ያሉ የሰራዊቱ አባላት የኢትዮጵያ ብልጽግና እውን ለማድረግ ሀገራቸው ኢትዮጵያ አንድነቷን ጠብቃ እንድትኖር የማይናወጥ አቋም እንዳላቸው ይታመናል። ማንኛውም ነገር ከሀገር ሕልውናና ሉዓላዊነት አይበልጥም። ሁሉም የፖለቲካ ኃይሎች ህግና ስርዓት አክብረው መጫወት ግዴታቸው ብቻ ሳይሆን ኃላፊነታቸውም ጭምር ነው። የመከላከያ ሰራዊታችን ከሁሉም የፖለቲካ ኃይሎች ገለልተኛ፣ ለሕገ መንግሥት ሥርዓቱ ታማኝ፣ የህዝቡን ሰላምና ደህንነት ጠባቂ ሆኖ መቆም ይኖርበታል። ማንኛውም በመርከቧ ውስጥ የሚደረግ እንቅስቃሴ የመርከቧን ህልውና አደጋ ላይ እንዳይጥለው መጠበቅ ብቻ ሳይሆን የሚጥል አደጋ ሲያጋጥም ዛሬም እንደተለመደው መስዋዕት ለመሆን ዝግጁ የሆነ የመከላከያ ሠራዊት እንዳለን ይታመናል። ለዚህ ተልቆም በሁሉም ዘርፍ ንቁ፣ ብቁ፣ ዝግጁ ነው ተብሎ የሚታመነው የመከላከያ ሠራዊታችን የኢትዮጵያን ብልጽግና የማረጋገጥ ጉዞ በሰላምና ደህንነት እንዳይደናቀፍ የበኩሉን ሚና እንደሚጫወት መንግስት ያለውን ሙሉ እምነት በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። ሀገሩን የሚወድ መለያውን የሚያከብር የሀገሩን ሕልውና እና ብልጽግና ቀዳሚ ርእይ አድርጎ የሚይዝ ፕሮፌሽናል አርሚ የመገንባት ሂደት ውጤታማ እንዲሆን የጀነራል መኮንኖች ኃላፊነታቸውን በታማኝነት እንድትወጡ ብቻ ሳይሆን ለራሳችሁ፣ ለተቋማችሁ፣ ለሀገራችሁ ያላችሁን ክብር በተግባር እንድታሳዩ በዚሁ አጋጣሚ ላሳስባችሁ እፈልጋለሁ። አንድ ወጣት አባቱን የልጁ የህይወት ቫሊዩ የህይወት ትርጉም ምንድነው? ብሎ ሲጠይቀው አባቱ ለልጁ አንድ የተጠረበ ድንጋይ ወይም የሚያምር ድንጋይ ከሰጠው በኋላ ይህንን ድንጋይ ወደ ገበያ ስፍራ በመውሰድ እንደሚሸጥ ሰው ካሳያቸው በኋላ ዋጋውን ከጠየቁ አትናገራቸው ሁለት ጣትህን ብቻ ድንጋዩ ላይ በማስቀመጥ አሳያቸው ተብሎ ልጅ ይመከራል። ያንን ድንጋይ ይዞ ወደ ሱቅ የሄደው ልጅ ድንጋዩን ካስቀመጠ በኋላ የሚያምር ጥርብ ድንጋይ ስለሆነ ልገዛ እፈልጋለሁ፣ ዋጋው ስንት ነው ሲለው፣ ገዢው ሁለት ጣቱን ሲያስቀምጥበት አሃ ሁለት ዶላር ነው ልገዛህ ዝግጁ ነኝ ይለዋል ልጁ አትናገር በተባለው መሰረት ድንጋዩን ይዞ አባቱ ጋር በመሄድ እጄን ሳሳየው ሁለት ዶላር ከሆነ ልግዛህ ብሎኛል ይለዋል አባቱ መልሶ ይህንኑ ድንጋይ ወደ ሙዚየም ይዘ ሄደ ቅድም ያደረግከውን ደግመህ አድርግ ይለዋል ይህ ልጅ ወደ ሙዚየም ያንን ሮክ በመውሰድ ካስቀመጠ በኋላ በጣም የሚያምር ድንጋይ ስለሆነ ልገዛህ ወዳለውና ዋጋው ስንት ነው ሲባል፣ አሁንም ሁለት ጣቱን ብቻ ያስነካል። ገዢውም አሃ፣ ሁለት መቶ ዶላር ነው ልገዛህ ዝግጁ ነኝ ይለዋል። ልጁን በመደሰት ወደ አባቱ ይመለስና ቅድም ሁለት ዶላር አሁን ደግሞ ሁለት መቶ ዶላር ተብያለሁ ይለዋል። አሁን ደግሞ ይህንን ድንጋይ የድንጋይ ስብስብ ወደሚሸጡ ሱቆች በመሄድ ተመሳሳይ ነገር አድርግ ብሎ አባቱ ሲያዘው፣ ወደ ሱቆች መሸጫ ያንን ድንጋይ ሲወስድ በጣም በመደሰት ልገዛ ፍላጎት አለኝ ስንት ነው? ሲለው አሁንም ሁለት ጣቱን በድንጋዩ ላይ ያስቀምጣል። አሃ 200 200 ሺህ ዶላር ነው ልገዛ ዝግጁ ነኝ ይለዋል ሰውየው ልጁ በመደንገጥ ወደ አባቱ ርጦ ተመልሶ ያየውን የሰማውን ሲነግረው አባቱም ለልጁ ያንተ ዋጋም እንደዚሁ ነው ይለዋል ክቡራን ጀነራሎች ከየትኛውም ብሔር ብትወለዱ ከየትኛውም እምነት ብትወለዱ ከየትኛውም የኢትዮጵያ ጫፍ ብትወለዱ በጾታችሁ ወንድ ወይም ሴት ብትሆኑ የእናንተ ዋጋ የሚተመነው በውሏችሁና በሥራችሁ ነው ውሏችሁና ሥራችሁ ከፍ እንዲል በምትመርጡት ጓደኞቻችሁ ፕሮፌሽናችሁን በማክበር መለዩአችሁም በማክበር የዕለት ተዕለት ተግባራችሁን በማክበር ስትገኙ ያያችሁ ሁሉ ሳትናገሩ ዋጋችሁን ከፍ ያደርገዋል። አንድ ጀነራል ጀነራል ለመሆን ከሰላሳ ዓመት በላይ በከፍተኛ ዲሲፕሊን በወታደር ውስጥ አገልግሎ ጀነራል ከሆነ በኋላ ማንኛውም ፖለቲከኛ ወደ ቀኝና ወደ ግራ የሚያዞረው ከሆነ ዋጋው በዛ ልክ ይሆናል። ጸንቶ በመቆም ባንድራውን መለየውን አገሩን ሕገ መንግሥቱን ሲጠብቅ ክብሩ ሞገሱና ማንነቱ ለዘመናት የሚዘልቅ ይሆናል። የአንድ ጀነራል ክብሩ ውሎ ነውና ውሏችሁን በማሳመር ክብራችሁን እንድትጠብቁ አደራላችሁ ፈልጋለሁ። በመጨረሻም ክብርት አምባሳደር ሳህለወርቅ ዘውዴ ዛሬ የጀነራል መኮንነት ማዕረግ ለሚለብሱ ጀግኖች የሰራዊታችን አመራሮች ማዕረጉን እንዲያለብሱና የሥራ መመሪያ እንዲሰጡ በታላቅ አክብሮት